ቢድዓ ነው፣ ቢድዓ ነው። አንተ ራስህ ነህ ቢድዓ። በእስልምና ውስጥ ጥሩ ቢድዓን ያስገኘ ሰው ለሱ አጅር አለው ላስገኘበት፣ ያንን ስራ ተከትሎ ለሚሰራው ምን ሊሆ፣ ነቢዩ መልካም ቢድዓ ብለዋል፣ ጥሩ የሆነ ቢድዓ ብለዋል። አሱንና የሚለው ቋንቋዊ ትርጉሙ መንገድ ማለት ነው። ይህ መንገድ ደግሞ ጥሩ መንገድም ሊሆን ይችላል፣ መጥፎ መንገድም ሊሆን ይችላል። ይሄ መከረኛው የጎዳና ላይ ይፍጣር ዘንድሮ ደግሞ የቁርአን ውድድር በሚል ሽፋን ይዞ መጣ። አምስተኛ ዙር አምስተኛ ዓመት ማለት ነው። እኔ በጣም የሚያጅበኝ በጣም የሚገርመኝ ነገር ከቶን ለምንድን ነው እንደዚህ የምትጫወቱበት እንደፈለጋቸው የምታደርጉበት ወይስ አሁንም ጅብሪል ወሒይ ይዞላቸው ይመጣል? አንዴ ይፈቀዳል፣ አንዴ አይፈቀድም። ህዝቡ ለምን ግራት አጋብቷላቸው? ለኡማው የሚጠቅም አንድ ነገር ሲደረግ ቢድዓ ነው፣ ቢድዓ ነው፣ ቢድዓ ነው። አንተ ራስህ ነ ቢዳ ቁርአንም ሐዲስም የማይለው መጥፎ ቢዳ መታሰራጭ ማን ናቸው። እኛ ሙስሊም አህለ ሱና ወል ጀማዓዎች አልহামዱሊላህ በቁርአንና በሐዲስ ነው ምንመረው ራሳቸው ነብያችን አለይሂ ሰላቱ ወሰለም ናቸው ለኡሞ የሚጠቅም ጥሩ ቢዳን ያስገኝ ሰው ጥሩ ቢዳን ያስገኝ አጅር እንዳለው ያስተማሩ እንግዲህ መቸም እችን መውሊድ የተፈቀደች ለማድረግ የማይጋጋጡት መጋጋጥ የለም ነገር ግን አሁንም ወደፊትም ከነቢዩ ስለ ላሁ ለ ወሰለም ያቺ ቃል ከወጣች ጀምሮ ቢድአ በቢድአነቱ የሚቀጥል እንጂ ቢድአ ሱና የሚሆንበት ቢድአ መልካም ተግባር የሚሆንበት ምንም አይነት መንገድ የለም። ይሄ የሚመራቸው አካላት ቢኖሩም እንደ መረራቸው ሊኖሩ ይችላሉ እንጂ የነቢዩ ስለ ላሁ ለ ሰለም ሸሪአ በስሜታዊና ግንፍልተኛ ሰዎች የሚቀየር አይደለም። እንደሰማችሁት አንተራሰነ ቢድዓ እያለ በዚህ መልኩ ስሜቱን እያራገፈን ያለው አንተራሰነ ሐዲሱን በተመለከተ በሷሒሕ ሙስሊም ላይ እና ሌሎች ላይ የተዘገበ ሐዲስ ነው። እሱ የፈለገውን ሀሳብ ለማራመድ በሚመቸው መልኩ ቆርጦን ያመጣው፣ ሐዲሱ ረዘም ያለ ነው። በምታዩት መልኩ አዕራቢዎች ወደ ነብዩ መስጅድ ሲገቡ ሁኔታቸውን አይተው የተጎሳቆሉና በድህነት የጎዳቸው መሆናቸውን አይተው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሶደቃ ቀስቀስ አደረጉ። ሰዎች ሶደቃ እንዲሰጡ ማለት፣ ሰዎች ዘግየት አሉ፣ በነብዩ ሰለላ ሰለም ፊት ላይ እስከሚታይ ድረስ። ከዛም አንድ ከአንሷር የሆነ ሰው በጣም ብዙ ሶደቃን ተሸክሞ አምጥቶ ከነብዩ ሰለላ ሰለም ፊት ላይ ዝርግፍ አደረገው። እሱን ተከትለው ሌሎች ሰሓቦችም ያላቸውን፣ ትንሽም ያለው ከትንሿ

አው ዛሪህም ሸይ በኢስላም ላይ መልካም የሆነን መንገድ የጀመረ እሱ በጀመረው መልካም ነገር ላይ ሰዎች እሱን ተከትለው ከሰሩ ለሱ የነሱ አጅር በሙሉ ለሱ ይኖረዋል፣ ከነሱ አጅር ምንም ሳይቀነስ። ልክ እንደዚሁ መጥፎ የሰራ መጥፎ ይኖረዋል፣ ከነሱ መጥፎ ስራ ሳይቀነስ ብለው ነቢዩ ለ ላ ሰለም ተናገሩ። ይህ ልጅ ግን እንደሰማችሁት ምን እያለ ነው? ነቢ ለ ላ ሰለም ሱነተን ሓሰነተን ያሉት ምን እያለን የተረጎሙ የራሱን ሓሳብ በሚደግፍ መልኩ የነቢ ለ ላ ሰለም ሓሳብ የነቢዩ ለ ላ ሰለም ንግግር ጥምዝዝ አድርጎ አቀረበ ማለት ነው። ምን አለ? መልካም የሆነ ቢድአ በእስልምና ውስጥ ጥሩ ቢድን ያስገኘ ሰው ለሱ አጅር አለው ላስገኝበት ያንን ስራ ተከትሎ ለሚሰረውም እንዲሁ። ነቢዩ መልካም ቢድአ ብለዋል። ጥሩ የሆነ ቢድአ ብለዋል። አላም ተመለከታችሁት፣ ነቢዩ ስለ ላሁ ሌ ሰለም መልካም መንገድ ያሉት ምን ነው? ሰደቃ ነው። ሰደቃ መስጠት ነቢዩ ይህን ንግግር ከመናገራቸው በፊት የሚታወቅ ተግባር አልነበረም። የሚታወቅ ተግባር ነው። ስለዚህ ነቢዩ ስለ ላሁ ሌ ሰለም እዚህ ሐዲት ላይ ምንድነው የፈለጉት? መንሰነ ፊልስላሚ ልእስላሚ ሱነትን ሐሰነተን በእስላም ላይ መልካም ጅማሮትን የጀመረ ሲባል የተፈለገውን አይነት መልካም ጅማሮት ነው። ይህ ልጅ እንዳለው አዲስ ቢድአን

በቋንቋዊ ትርጉሙ አዲስ ነገር ከሆነ አዲስ ነገር ማስገኘት ዲንን የሚጠቅምና ለመልካም ነገር የምንጠቀምበት ከሆነ ይሄ የተወደደ ነገር የሚበረታታም ነገር ነው። እንደሚታወቀው ሱና የሚለው ቋንቋዊ ትርጉሙ መንገድ ማለት ነው። ይህ መንገድ ደግሞ ጥሩ መንገድም ሊሆን ይችላል፣ መጥፎ መንገድም ሊሆን ይችላል፣ በቋንቋዊ ትርጉሙ ከሄድን ማለት ነው። ስለዚህ ነቢ ስለ ላ ስለም መንሰነ ፊ ልስላም ሱነተን ሐሰነተን ሲሉ የፈለጉበት ቋንቋዊ መልእክቱን እንጂ ሸሪአዊ መልእክቱን አይደለም። ጥሩ መንገድን የጀመረ ጥሩ መንገድ ሊሆን የሚችለው ደግሞ ነው ብለን ማስተዋል ይጠበቅብናል በዲን ላይ አዲስ ነገር በማምጣት ጥሩ ሊሆን አይችልም ምክንያቱም በዲን ላይ የተጨመረን ጭመራ ነቢዩ ሰለላሁ ዐለይሂ ወሰለም ጥመት ነው ጥመት ነው አሉት ጥሩ ይሆናል ብለው አልነገሩንም አላስተማሩን ጥሩ መንገድ ሊሆን የሚችለው መቼ ነው ከሸሪአ ጋር የሚገጥም ሲሆን ነው ለምሳሌ ሐዲሱ ላይ የተጠቀሰውን ስንመለከት ሰደቃ በሰደቃ ላይ ጀማሪ መሆን ይህ መልካም መንገድ ነው ነገር ግን በዲኑ ላይ ሌላ ነገር መጨመር ቢድአ እንጂ ሱና የሚለው ውስጥ አይገባም ማለት ነው ከዚህ በመቀጠል ሌላ ያነሳቸው ነገራቶች አሉ። የቁርአን ነጠብጣብ፣ የጁማ አዛን ሌሎችንም በተመለከተ ማለት ነው። አማ ጥሩ ቢድአን አንተም እየተገለገልበት የቁርአን ነጠብጣብ፣ የጁማ ሶላት ሁለተኛ አዛን ሌሎችንም ጥሩ ቢድአዎችን ጨምሮ እየተገለገልንባቸው ነው። ይሄ መሷሊሐል ሙርሰላ የሚባለውን ነገር ካለመረዳት የመጣ ችግር ነው። ምክንያቱም መሷሊሐል ሙርሰላ ዲናዊ ጉዳዮቻችንን ለመስራት የምንታገዝባቸው እንጂ በዛታቸው እነሱን ዒባዳ አድርገን የምንይዛቸው አይደለም። ለምሳሌ ቁርአን ነጠብጣብ ብንመለከት ነጠብጣቡን በራሱ ዒባዳ አድርገን የምንዘው አይደለም። ነገር ግን እነዛ ነጠብጣቦች ቁርአንን አስተካከል እንድናንብ የሚያደርጉን ናቸው። ቢድአንና መሷሊሐ ሙርሰላን በማቀላቀል የሚፈጠር ችግር ነው። በዚህ በኩል የሰራሁት ቪዲዮ አለ። እንደምትመለከቱት የአህባሽ ብዥታ ሰማንያኛው ላይ ነዚህ ነገራቶች በዝርዝር በሰፊው የተዳሰሰበት ቪዲዮ ስለሆነ ነቢያችን አለህ ሰላቱ ወሰላም ዘመን በጁማ ቀን አንድ አዛን ብቻ ነበረ የሚባለው። አሁን ላይ ግን ሁላችሁም እንደምታውቁት ለጁማ ሶላት ሁለት አዛን የሚደረገው። ሁለተኛ የተራዊ ሶላት በነቢያችን አለህ ሰላት ወሰለም ጊዜ በጀማ አይሰገድም ነበረ። አሁን ግን ሁላችንም የተራዊ ሶላት በጀማ እንሰግዳለን። ሶስተኛ ቁርአን በነቢዩ አለህ ሰላት ወሰለም ጊዜ ነጠብጣብ አልነበረው። አሁን ግን ሁላችሁም እንደምታውቁት የምንቀረው ቁርአን በነጠብጣብ እንድንለያቸው ፊደላቶችን ተደርጎ ነው የተቀመጠው። ይህን ነገር ነቢዩ ይቅርና ሰሃበቶችም እንኳን ሪዋን ላ ተዓላ ዓለይሂም አልሰሩትም። አራተኛ ያንን መለስ ብላችሁ መመልከት ትችላላችሁ። ትናንትም ዛሬም ወደፊትም ቢድአ በቢድአነቱ የሚቀጥል ነው። መቼም ቢሆን ሱና ሊሆን አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም የጨረሱት ጉዳይ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ መጥቶ ሌላ ሰው አሳማሪና አስዋቢ ሊሆን አይችልም። ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድአትን ላላ ሁሉም ቢድአ